አለኝ አስቀድሞ ማስቀረት ማይቻልበት መቀነስ ይቻል ነበረ ጥፋቱን መቀነስ ይቻል ነበረ። አስቀድሞ ለማስቀረት ጥረት ያደረጉ ጓደኞች ነበሩ፣ ሰዎች ነበሩ። በአጋጣሚ ራሳቸው ሲናገሩ፣ ራሳቸው ይናገሩት። በሁለቱ ሳይድ ብቻ ቢሆን ኖሮ ጉዳዩ ምናልባት መቅረት የሚችልበት እድል ነበረ። ሌሎችም ጭምር የተጨመሩበት የተካረረ ስሜት ያደረበት ጉዳይ ስለነበረ በሄደበት ልክ ወደ ሄደበት ርቀት ግን መሄድ አልነበረበትም። ሰው ግጭት የሆነ በሰላማዊ መንገድ መፍታት ያልተቻለን ችግር ልፍታ ብለ ስትንቀሳቀስ የማይቀር ነው ግጭት። ለምሳሌ ምርጫ አልተደረገም ምርጫ ያላደረገን መንግስት አንቀበልም የሚል አቋም የያዘ ሰው ምርጫ አራዝሟል ከሚለው መንግስት ጋር በአንድ ወይም በሌላ መልኩ መጋጨቱ ግዴታ ነው። ግጭቱ አሁን ያን የያዘው ደረጃ ላይ መድረስ ነበረበት የሚለው ጉዳይ ግን ኢንታይርሊ ዲፍረንት ስቶሪ። ሲጀመር ማቆም ይቻልበት እድል ነበረ፣ መሀል ላይ ማቆም ይቻልበት እድል ነበረ። ከዛም ቀጥሎ ማቆም በዚህ አጋጣሚ ለረዘም ላለ ጊዜ ከፕሪቶሪያም በፊት ይህንን ለማስቆም የሚያስችሉ መድረኮች በምስጥር ቢሆን የተደረጉ የነበረበት ሁኔታ ነበረ። መነሳቱን ማስቀረት እንችላለን የሚል እምነት የለኝም አሁንም ሁሉ ካለፈው በኋላ ጥፋቱ በጣም የሚያጸጽት ነው። በጣም ያሳዝናል። በብዙ መልኩ ለእንደዚህ አይነት ስሜት መካረር የዳረጉን ነገሮች መለስ ብለን ስታስብ ሁሉም ኃላፊነቱን መውሰድ መቻል አለበት። እኔ የነበረኝ ድርሻ ወስዳለሁ። ሁሉም ሰው እንደ ኤንቲቲ ግን የደረስንበት ያቺ ርቀት የሆነ ግጭትግጭቱ አሁን መጨረሻ የያዘውን መልክ እንዲይዝ ከማድረግ አንጻር ግን ብዙ መሰራት የሚችሉ ስራዎች ነበሩ የሚል እውነት አለ።